የሰሞኑ የአማራ ክልል ግጭት ከመከላከያና ከትግራይ ጦር የመግለጫ ልውውጥ ባለፈ አሰቃቂ ሰብአዊና ቁሳዊ ውድመትን በክልሉ እያደረሰ ነው የሚገኘው። በከሌ ግንባር እየደረሰ እየተባለ በማህበራዊ ትስስር ገጾች የሚሰረጨው የአስክሬንና የቁስለኛ አይነትም ለማየት የሚሰቀጥጥ ነው። ከሁለቱ ኃይሎች ከሚረግፈው ሰው በተጨማሪም የበርካታ ንጹሃን ዜጎች የሞት ዜናም ተከታትሎ ሲወጣ ሰንብቷል። በሁለቱ ወገን ይህንን ያህል ደመሰስን ከሚለው ጎን ለጎንም ተማረከ እየተባለ በምስል የሚሰራጭ ዘገባም ብዙ አይነት ሆኖ ይታያል። ይሁን እንጂ ሁኔታውን በገለልተኝነት የሚታዘቡ ክልሉንም ይህ እየሄደበት ያለው ሁኔታ ያስፈራቸው ወገኖች ይህን መሰል ሰብዓዊና ቁሳዊ ውድመት እያስከተለ እስከ መቼ ይቀጥላል የሚለውን ቁልፍ ጉዳይ በተደጋጋሚ ሲያነሱም ይደመጣል። የአማራ ክልል ግጭትና ቀውሱ በቀላሉ ይቆማል የሚለው ግምት ግጭቱ ሁለተኛ ዓመቱን እያገባደደ ባለበት በዚህ ጊዜ ለብዙዎች የሚጨበት ተስፋ ለመኖሩ ሲነገርም ይሰማል። ይህ ለምን አልሆነም የሚለው ደግሞ በውጭም በአገር ቤትም ያሉ የፖለቲካ ተንታኞች የሚያነሱት ቁልፍ ጉዳይ ሆኗል። የፖለቲካ ፓርቲዎች በስብሰባ ጭብጣቸው የአገሪቱ ቁጥር ሁለት የቆዳ ስፋት ያለው ክልል ግጭት ሊቆም አልቻለም ሲሉም ደጋግመው ሲናገሩ ሲደመጡም ይስተዋላል። የአማራ ክልል ፕሬዚዳንት አቶ አረጋ ከበደ የፋኖ ኃይሎችን ከጥቂቶቹ በስተቀር መደምሰስ መቻሉን በቅርብ ጊዜም፣ ሲናገሩ የቀረን መልሶ ግንባታ ነው በማለትም ነበር። በዚህ ንግግራቸው በክልሉ ሲንቀሳቀሱ የቆዩ ታጣቂዎችን ለማጥፋት የጸጥታ ስጋት የማይሆኑበት ሁኔታን ለመፍጠር መንግስታቸው መቃረቡን ገልጸው እንደነበር የሚታወስ ሲሆን ይሁን እንጂ ይህ ከተነገረ በጥቂት ጊዜ ልዩነት ውስጥ የሰሞኑ ከባድ ጦርነት ሲፈነዳም ለመታየት ተገዷል። በድሮና በሌሎች ከባድ መሳሪያዎች ጭምር እየታገዘ የሚካሄደው ውጊያን ማየሉም ይነገራል። ከሚሊሻና ከአድማ ብተናይል ጀምሮ በኮማንዶና በአየር ወለድ እዞች ተደግፈው ጭምር ከፋኖ ጋር የሚካሄደው ውጊያ አልፎ አልፎ በረድ የሚል አዝማሚያ ቢያሳይም፣ ነገር ግን ከሰሞኑ ተጠናክሮ መቀጠሉን ነው የተለያዩ ምንጮች የሚገልጹት። የክልሉ ርዕሰ መስተዳደር ከሰሞኑ የክልሉ የትምህርት ሪፖርትን ይፋ ሲያደርጉ ወደ ሰባት ሚሊዮን ተማሪዎችን መዝግቦ ለማስተማር ዘንድሮ ቢታቀድም ነገር ግን በክልሉ ባለው የጸጥታ ችግር የተነሳ ከሁለት ሚሊዮን በላይ መመዝገብና ማስተማር እንዳልተቻለም ገልጸው ነበር። ከዚህ ጎን ለጎን ደግሞ የመምህራን ሞት ሌላኛው የሚነሳ ጉዳይ ነው። መንግስት የፋኖ ኃይሎችን የመማር ማስተማር ሂደትን የሚያደናቅፉና መምህራንን የሚገሉ ናቸው የሚለውን ደጋግሞ የሚያቀርበው ክስ ቢሆንም የክልሉ ቀውስ በትምህርት ብቻ የተወሰነ አለመሆኑን ዓለም አቀፍ ሪፖርቶችም ሲያረጋግጡ ይታያል ለመሆኑ የክልሉ ቀውስ ወዴት እያመራ ነው የሚሞተው የንጹሐን ቁጥርስ ጋብ የሚለው መቼ ነው ክልሉ በድርድር እና በውይይት የሚነጋገሩ የፖለቲካ ተዋናያኖችን አፍርቶ ዘላቂ ሰላምስ እንዴት ሊያገኝ ይችላል የሚለው የብዙዎች ጥያቄ ሆኗል ገለልተኛ በሆኑ አካላት ፋኖ ተብለው ከሚጠሩት ታጣቂዎች ጋር ውይይትና ድርድር እንዲደረግ የሚል ሀሳብም በተለያዩ አካላት ሲነሳ እንዲሁ ይደመጣል ይህን ተከትሎ የድርድር ሀሳብ መቅረቡ እንዴት ይታያል ታጣቂዎችስ እንዴት ሊቀበሉት ይገባል መንግስትስ ይህንን የድርድር ሁኔታ ያነሳበትን ቅድመ ሁኔታ በምን አይነት ሁኔታ የሚታይ ነው ስትል አዲስ ማለዳ ፖለቲከኞችን አነጋግራለች በመሆኑም በጉዳዩ ላይ ሀሳባቸውን ያካፈሉ የፖለቲካ ሰዎች የድርድሩ ሀሳብ መልካም ሆኖ ሳለ እስከዛሬ የተደረገው እንቅስቃሴ ውጤታማ ሆኖ ባናየውም ጨለምተኛ መሆን ገና ያስፈልግም ይላሉ። ይህንን የምንልበት ምክንያት በዋናነትም የክልሉን ሰላም ለመመለስ በሁለቱም በኩል መወያየት ስለሚያስፈልግ ነው የሚለው ደግሞ አንኳር ነጥባቸው ነው። በአጠቃላይ ማንኛውም የፖለቲካ ጥያቄ ከጦርነት ከነፍጥ ይልቅ በፖለቲካዊ ማነው በሰላማዊ ሁኔታ በጠረጴዛ ዙሪያ መፈታት አለበት ከሚል መርሃችን እኔም ሆንኩ ፓርቲያችን ነፃነትና እኩልነት ፓርቲ እንዲሁም ደግሞ በየትኛውም መልኩ የሚደረግ የሰላምን ጥረት በየትኛውም ጊዜና ወቅት ከመደገፍ አማራጭ የሌለው ነው ብሎ ከማመን በሚመነጨው መርሃችንም እንደዚህ አይነት የሰላም ጥረቶችን በመርህ ደረጃ የምናደጋቸው እና የምንደግፋቸው መሆኑን መሆኑ እንደተጠበቀ ሆኖ በአጠቃላይ በአራቱም የኢትዮጵያ ማዕዘናት ግጭቶችም ሆኑ ጦርነቶች በሰላማዊ መንገድ እንዲፈቱ የተለያየ ጥረት መደረግ አለበት። እኛም እያደረግን ነው የቆየ ነው። በዚህ ሂደት ውስጥ የሚደረጉ ጥረቶችን ማበረታታት፣ ውጤት እንዲያመጡ መግፋት ያስፈልጋል። በዚህ ረገድ በታጣቂ ኃይሎችም በተለይ አማራ ክልል ያለው ጦርነት እንዲቆም እና በመሀል ከፍተኛ የሆነ ዋጋ የሚከፍለውን ማህበረሰብ ክፍላችንን ከዚህ ተቆቃ ለማውጣት የሚደርሰውን ሰብአዊም ቁሳዊም ጉድመት ለማስቆም የሚረዳ ጥረት መደረጉን አሁንም አበክረን ነው የምንደግፈው። ከዚህ አንጻር ዘላቂ የሆነ ሰላም ለማምጣት በታጣቂዎችም ሆነ በመንግስት በኩል የተለያዩ እንግዲህ የሰላም ጥሪዎች በተለይ በመንግስት በኩል ጥሪ አደርጋለሁ እያረኩ ነው የሚል ሁኔታዎች እያየን የነበረው ያ ግን ፍሬ አፍርቶ ዘላቂነት ጦርነቱን ሲያስቆም አላየንም። እንግዲህ ጦርነቱ ላለፉት ሁለት ዓመታት የተለያዩ የ የአስቸኳይ ጊዜ አዋጆችን ከማወጅ ጀምሮ ከአስቸኳይ ጊዜ አዋጆች ውጪም ጦርነቱ ሊያስቆም የሚችል ልባት ሊሰጥ የሚችል ነገር አላኘንም እስካሁን ድረስ። አንዴ ጋባ አንዴ መለስ ቀለስ እያለ ውድመቶችን እያስከተለ ያው እንግዲህ ሁለት ዓመቱ እንዲደስ ነው ማለት ነው። በዚህ ረገድ የተደረጉ የሰላም ጥረቶችም በአግባቡ ተመርቶ ቁርጠኝነት ባለው መልኩ ለማህበረሰቡ ፎይታ በሚሰጥ መልኩ ዘላቂ በሆነ መልኩ ታጣቂዎችም አንድ ጊዜ ጥሪ ሲደረግላቸው አይ እኛ ከማን ጋር ነው የምንደራደረው ሊወድቅ ሲል የሚያመጣው ማምታቻ ነው መንግስት የሚል ምክንያቶችን ሲሰጡ እናያለን። ይህም ትክክል አይደለም። በመንግስትም በኩል ደግሞ በትክክለኛው ፍኖ የሰላም ፍኖተ ካርታ ተቀምጦ በአግባቡ ኑ ትጥቃችሁን አስቀምጣ ቡና ተቀመጡ፣ ከማለት ውጭ ዘላቂ ሰላም ሊያመጣ የሚችል የሚታይ የሚጨበጥ ነገር ብዙም አላየንም። ነገር ግን በአንድ ጊዜ የሰላም ካውንስል በሚል ተቋቁሞ እንደነበረ አስታውሳለሁ። አሁንም ይሄ የሰላም ካውንስል የተለያዩ ጥረቶችን እየሞከረ እንደነበረ እና ከዛ በኋላ ውጤት ውጤቱን አላየነውም። እንግዲህ አሁን ደግሞ አንቺ እንዳልሽው በፈለጋችሁት ቦታ እና በፈለጋችሁት አደራዳሪ እንደራደር የሚል ሀሳብ ቀርቧል የሚለው ይሄ በጣም ቅዱስ ሀሳብ ነው። ምክንያቱም ጥቃን አንስቶ ጉዳያችንን ፍላጎታችንን ጥያቄያችንን በስክናት መልሳለን የሚል ደረጃ የደረሰን አካል አቅልሎ ከማየት ያለፈና ጉዳዩን ትኩረት የመስጠት መሆኑን የሚያሳይ ነው። ማንም አካል ይሁን ማን ነፍጥ አንግቦ ወደ ጫካ ከሄደ በኋላ ማቅለል አያስፈልግም? እንደው ከተቻለ ከተቻለ ወዲያው ወደ ድርድርና ውይይት ወደ ጠረጴዛ መመለሱ ለሁሉም ወገን በጣም ጠቃሚ ነው የሚል ነው እና በዚህ ረገድ እንግዲህ አሁን በመንግስትም ወገን ይሁን በሌሎች ወገ በታጣቂዎች ይሄ ፍላጎት ካለ በጣም ይሁን የሚባልና የሚደገፍ ነው እንደ ከዚህ በፊቶቹ እንዳይሆን ግን ጥንቃቄ ማድረግ ያስፈልጋል። ምክንያቱም ማህበረሰቡም ሰልፍ ይቶታል። መንግስትም ወደ ዋናው ስራው ወደ ልማት ወገ ሀገርን በኢንፍራስትራክቸር፣ በኢኮኖሚው፣ በማረጋጋቱ ስራ ላይ እንዳይጠመድ እና ታጣቂ ሀይሎች ጋር የሰዶ ማሳደድ ውስጥ እንዲገባ ነው የሆነው እና ባለፉት ስድስት ሰባት ዓመታት ውስጥ ስለዚህ ከዚህ ወጥቶ ወደ ዋና ስራው ዜጎችን ጥያቄዎች ወደሚመልስበት ልማት የሚሰራበት ማህበረሰቡ ደግሞ ሰርቶ የሚበላበት ሁኔታ ለመፍጠር ይረዳዋል እና ያንን ማድረግ ነው። ያው ከዚህ በፊቱን ተጨባጭ ከማየት አንጻር ግን ምን ያክል ይሆናል ይሳካል የሚለው እንግዲህ ያው ጨለምተኛ መሆን አያስፈልግም። ቅድም ባስቀመጥኩት መርህ መሰረት የሰላምን ኢኒሽቲቭ ሰፖርት ማድረግ እንደው ቀልድም የተነገረ ቢሆን እንኳን የእውነት እንዲሆን ፑሽ ማድረግ መግፋት ያስፈልጋል የሚል ጽኑ እምነት አለኝ። ይህ ድርድር እንደ ከዚህ ቀደም ያለ ውጤት እንዳይጠናቀቅ ምን መደረግ አለበት ስትል አዲስ ማለዳ በድጋሚ ጥያቄ ያቀረበችላቸው ፖለቲከኛው አቶ ሙባረክ ረሺድ በዚህ ሂደት ውስጥ አሁንም ቢሆን ነገሮችን ለማስተካከል ከድርድር ውጪ አማራጭ እንደሌለ ያነሳሉ። ያው ድርድሩ፣ ድርድር መደረግ አለበት። እኔ አሁን በአንድ በኩል የማየው በታጣቂ ኃይሎቹ ወገን የምንሰማቸው ነገሮች አሉ። አንደኛ ወጥ የሆነ የተደራጀ ፍሮንት የላቸውም። መንግስትም ራሱ አንዳንዴ ግራ የተጋባ ይመስለኛል። ለመደራደር ሲፈልግ ራሱ ከማን ይደራደር ይላል። አንዳንድ ጊዜ ደግሞ ከታጣቂ ሀይሎቹ ከሆነው ፍሮንት ጋርም እንደውም የሰላም የመደራደር ፍላጎት በማሳየቱ ምክንያት ሲወገዝ በተለይ ወደ ውጭ ሀገር ያሉ ዲያስፖራ ማህበረሰብ ክፍሎች ሁሉም ባይባል አብዛኛው ለምን የምን መደራደር ነው የሚል ወቀሳ ውርጅብኝ፣ ሰላም መፈለግ ነውር የሚሆንበት ሁኔታ ይታያል። እና ይሄ በዚህ ረገድም ያሉ ክፍተቶች መፈታት አለባቸው። በዚህም ምክንያት ታጣቂ ኃይሎቹ ለመደራደር ጀስቸር ሲያሳዩ ፍላጎት ሲኖራቸው እንደው መደራደር ማለት እኮ መጀመሪያ ወደ ጫካ ያስገባ ጉዳይ አለ። ያንን ጉዳይ ለመፍታት ነው። እና በዚህ ረገድ ያሉ በታጣቂ ወገኖች በኩል ያሉ ክፍተቶች መታረም አለባቸው። በመንግሥትም በኩል ዘላቂ ሰላም ሊያስመጣ የሚችል አፕሮች ነው ተከርታ መከተል አለበት። ለዚህ ደግሞ ገለልተኛ ወገኖች ናቸው የሚመከሩት። ብዙ ጊዜ ያው አንደኛ ፓርቲ፣ ነጻነትና እኩልነት ፓርቲ ኢትዮጵያ በልጆቿ ትታረቅ ነው የሚለው። ኢትዮጵያ ውስጥ ትልልቅ ተቋማት አሉ። የሃይማኖት ተቋማት አሉ። የኦርቶዶክስ ቤተክርስቲያን አለች። የካቶሊክ አብያተ ካቶሊክ ቤተክርስቲያን አለች። የሙስሊሞች የኢትዮጵያ እስልምና ጉዳዮች ምክር ቤት አለ። የፕሮቴስታንት አብያተ ክርስቲያናት ካውንስል አለ። ሽማግሌዎች አሉ፣ የሀገር ሽማግሌዎች እንዲሁም በማደር አደረገ ትልቅ ሚና ያላቸው ትልቅ ስብዕናዎች ያሉን ሀገር ከመሆኑ አንፃር ሌል ገለልተኛ የሆኑ ከፖለቲካ አፖለቲካ ላይ ሆኖ ማለት ነው። ከየትኛውም የፖለቲካ ወገን ማይወግኑ ከታጣቂም ወገን ይሁን ከመንግስት ወገን እርቁን ሰላሙን ሊያሰርጹ የሚችሉ መሆናቸውን ማረጋገጥ ያስፈልጋል። አንዳንድ ጊዜ ከፍ ሲልም ለሎጂስቲክስም ለሪሶርስም ለምንም የውጭ ሀገር አካላት ሊያስፈልጉ ይችላሉ። ያን እንደ ሪሶርስ መጠቀምም አስፈላጊ ይሆናል። ከቦታ አንጻር ደግሞ ኒውትራል የሆነ ቦታ ያስፈልግ ይሆናል። ስለዚህ ያንን በማድረግ ዘላቂ የሆነ የሰላም የሚያመጣ የድርድር ሁኔታ መፍጠር ያስፈልጋል። ከዚህ በፊት ህከማቶች ጋር ሲደረጉ የነበሩ ውይይቶችን ማን ነው ከታጣቂ በትግራይ በኩል ከይዋጉ ከነበሩ አካላት፣ እንዲሁም ኦሮሚያም ላይ ከሚዋጉ አካላት ጋር መንግስት እንግዲህ የተለያየ አፕሮቾች ተጠቅመዋል እና እነዛኑ እንደ ሞዴልም በመውሰድ በተለይ በተለይ ግን ዘላቂ ሰላም እንዲሆን ያን ማለት የሀገር ውስጥ አደራዳሪዎችን አሸማጋዮችን መጠቀሙም በጣም አስፈላጊ ነው የሚል ነገር አለኝ። ይሄን በማድረግ በመንግስትም በታጣቂም ወገኖች በኩል ያለውን ያለመታመን ችግር ሊቀርፎ ይችላል እና ዘላቂም ውጤት ሊያመጣ ይችላል ብዬ አስባል የሰላምን ጥረት በየትኛውም መልኩ ቢሆን ሲመጣ መደገፍ እና ወደ ውጤት እንዲቀየር ፑሽ ማድረግ በጣም አስፈላጊ ነው። በዚህ ረገድ ዋጋ የሚከፍለው የጦርነት ግጭት ባለባቸው አካባቢዎች የሚኖረው ማህበረሰብ ስለሆነ ያ ማህበረሰብ የሰላምን ፍላጎት ማሳየት ለሰላም የሚከፈልን ዋጋ መጥፋት በታጣቂ ወገን ይሁን በመንግስት በኩል ከሰላም ውጭ ያለ አማራጭ የሚመጣበት ሁኔታ ሲኖር እምቢ ማለት አንፈልግም። ሰላም ነው የምንፈልገው፣ በየትኛውም መልኩ ይሆን ሰላሙ ይምጣልን። ታጣቂ ኃይሎችም ሆነ በመንግስት በኩል ያለው አካላት ተደራድራችሁ፣ ተወያይታችሁ ውጤቱን ነው የምንፈልገው ብሎ ማህበረሰቡ በተለይ በዚህ ረገድ ትልቁን ሚና ሊጫወት ይገባል። መሬት ላይ ማህበረሰቡ ስለሆነ ዋጋ እየከፈለ ያለው ማለት ነው። እና እጅን እንደው መጨመር ፈልጌ ነው። አሁን ላይ ከትምህርት ባለፈ በክልሉ ያለው ሰብዓዊ ቀውስ እየተባባሰ መምጣቱን የሚገልጹት ፖለቲከኛው ለዚህ ደግሞ ቁጭ ብሎ ለመነጋገር ዋነኛው ምክንያት ሆኖ ከፊት ረድፍ እንደሚቀመጥ ነው የሚገልጹት። የተባበሩት መንግስታት ድርጅት የሰብዓዊ ረዴት ማስተባበሪያ ጽሕፈት ቤት ከሰሞኑ ባወጣው መረጃም በአማራ ክልል አስከፊ የምግብ አቅርቦት ችግር ሊያጋጥም እንደሚችል ጠቆም አድርጎ አልፏል። እንዲሁም የዓለም የምግብ ፕሮግራምና ሌሎች ግብረ ሰናይ ድርጅቶችም በአማራ ክልል የምግብ አቅርቦት ቢኖር እንኳን ያሉበት ቦታ አድርሶ ለማከፋፈል ችግር እንደሆነ ነው የሚገልጹት። ለወትሮም በድርቅና በምግብ እጥረት የሚጎዱ አካባቢዎች አሁን ደግሞ በጦርነት መባባስና በተለያዩ ቦታዎችም በጸጥታ ኃይሎችና በታጠቁ ቡድኖች የእንቅስቃሴ ገደብ የሚደረግ በመሆኑ ለምግብ እጥረት ችግር የበለጠ ተጋላጭ እንደሚሆኑም ድርጅቶቹ ተናግረዋል። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር፣ ደቡብ ጎንደርና ዋግ ኽምራ አካባቢዎችም በእርዳታ አቅርቦት መቆራረጥ የተነሳ የከፋ ጉዳት የሚያስተናግዱ ተብለውም ተለይቷል። የአማራ ክልል በጦርነት የተነሳ እየወደመና አስከፊ ቀውስ እየገባ ነው የሚለው ስጋት ከተለያዩ አቅጣጫዎች ቢያስተጋባም በመንግስትም ሆነ በተፋላሚ ኃይሎች መካከል ነገሩን ጋብ ማድረግ አዝማሚያም ሆነ ምልክቶች አይታዩም። ከሰሞኑ መንግስት አስመረኩት ያለው በመንግስት ሚዲያዎች ምስሉ ሲሰራጭ የታየው የአድማ ብተናና የሚሊሻ ብዛትም ጦርነቱን መንግስት ለመቀጠል መወሰኑን አመላካሽ ነው እየተባለ ነው። በሌላ በኩል የአማራ ክልል ግጭት በሰላም ለመፍታት መፍትሄ ይዘመተናል የሚሉ የሰላም ምክር ቤት አባላት ከታጣቂዎችም ሆነ ከመንግስት አመኔታ ድጋፍ አለማግኘታቸውን ሲናገሩ መደመጡ ሁኔታውን ወደ ባሰ ቀውስ እንደሚያመራ ጠቆም ተደርጎ እየቀረበ ነው። በቅርቡ በእንደራሴዎች ማብራሪያን የሰጡት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ለሰላም ዝግጁ መሆኑን ገልጸው እንደነበረ የሚታወስ ነው። በክልሉ ያሉ ኃይሎችን በጅብ ቆዳ አስደግመው ጥይት አይነካንም እያሉ የሚዋጉ ኋላ ቀር፣ እንዲሁም መምህራንን የሚገሉ ትምህርት ጠል ኃይሎች ሲሉ የወቀሱት ጠቅላይ ሚኒስትር አብይ በጦርነት የሚያልሙትን ድል እንደማያሳኩም ገልጸው እንደነበር ይታወሳል። ከፋኖ ኃይሎች ጋር እንደራደር ተብሎ አንዳንድ ኃይሎች ፍላጎት አሳይተው ለድርድር ዝግጁነታቸውን ከገለጹ በኋላ በሂደት ደግሞ ቃላቸውን እያጠፉ ሌላ አቋም መያዛቸውን እንዳስቸገረም ነው ጠቅላይ ሚኒስትሩ በዚህ እንደራሴዎች ምክር ቤት ውሏቸው ገልጸው የነበረው። አሁንም ግን ብዙዎች ያነሳሉ። በእርግጥ የአማራ ክልል ቀውስ ወዴት እያመራ ነው? ማገባደጃና መፍትሄውስ ምንድን ነው? በእንደዚህ አይነት ሂደት ከትምህርት ያቋረጡ ብላቴኖች ቁጥር ማሻቀብ ለጤና ወታ መውለድ የተሳናት እናት ቁጥርም መጨመር ያላንገበገባቸው ከቁብም ያልቆጠሩት ሁለቱ ተፋላሚ ኃይሎች ግን መቼ ይሁን ልብ ገዝተው ህዝቡን ወደ መደበኛ ኑሮውና ወደ ዘላቂ ሰላም የሚመልሱት የሚለው ግን አሁንም የብዙዎች ጥያቄ ሆኖ ቀጥሏል።